ይመካከራሉ እኔን ለማጥፋት የሆነ ዓላማ ያወጣሉ ብሎ ስለሚፈራ መጣ ማለት ነውና ስመጣ ቢኒና ጽዮን ስለሱ በደንብ ስለሚያውቁ ደነገጡ። ቢኒ ደግሞ ከድንጋጤ አልፎ ብድክ ብሎ ተነስቶ አይኑ ፍጥጥ አድርገዋ አየ ማለት ነው። ይፋት ጽዮንም እንደዛ ደንግጣለች እና ይፋት ደግሞ ማን ነው? ቢኒ ናተን ደግሞ ቢን ይፋት የኔ ጓደኛ ያልኳችሁ ይሄ ነው፣ ምርጥ ሰው ፈጣሪ እየሰጠኝ ብሎ ያሞግሳል። እነሱ ደግሞ ውስጣቸው ስለሚያቅ ውስጣቸው ቅጥል አለ ማለት ነው ነውና ብቻ ምንም ቢሆን ለዛሬ አምልጧል ማለት ነው። ናታን ምንም አልሆነም። ኤፉዬ ግን በጣም አስባ ነበረ፣ ምክንያቱም አስፈራርቶታል እና። ሉሊት የኤፉን ስልክ ሰጥቷት ያ ጊዜ ኤፉ እየስታስፈራራ ሉሊትን ሉሊት ወደዛ ወደ ይፋ ደውላ በዛ ስልክ ነው የያዘው ማለት ነው። የፍራታ ጋር ደውሎ እኔ ናታን ይጎዳብሻለሁ፣ አንቺ ደግሞ ይሄን የማታቆሚ ከሆነ ስለ እኔም ደንጎ ስለ አንተ ደረሼ በታለሁ የአባቴ ገዳይ እንደሆንክ እንደገና ደግሞ ስለ አንተ ሁሉን ነገር ሚዲያ ላይ ኢላቃ ኢላቅባለሁ እኔ ጋር ያለ ኢንፎርሜሽን ረስተዋል እንዴ ብላ አስፈራራችሁ ማለት ነው። ለጊዜ ምንም አላደረገው አመልጧል ማለት ነው። እና ጽዮን ደግሞ ወደ ይፋት ደውል፣ ወደ ያሰው ደውል ብላ አስ አስደወለችው ማለት ነው። ይፋት ናታን ይፋት ጋር ሲደውል ደግሞ ምን ፈለገ ፈለጋ ነው ደወለው። ደግሞ ይሄ ቁጥር እኔ ኩረስቼ ነው እንጂ መጣል ነበር ይሄ ሲ ማለፍ ግን አነሳለት መጨረሻ ሌላ ሰው መስሎ ጽዮን ደግሞ የሱን ድምጽ ማዳመጥ ስለፈለገች ላው ላይ አድርገዋለች። እሱም ደግሞ ላው ላይ ሲያረግለት እባክ እኔ ኤፉዬ እናቀኛለችና የሷን ድምጽ አሳማኝ ብሎም የዱሮ የተቀዳ የተቀዳ ድምጽ ከስልክ አሳማው ማለት ነው። እሱም ደሞ እውነት መስሎጣ አለቀሰ። ኤፉዬን ልቀቅልኝ እባክ እባክ አለ። አንተ ድሮ ማጨበርባሪ ባትሆን እኔ እለቅልሃል ነበረ። አሁን ደግሞ ከአንተ የምፈልገው ኦሪጂናል ወረቀት እዜ ከመጣ በሰላሳ ደቂቃ ውስጥ እጠብቃለሁ። ፍራታን ማየት ከፈለግ አለው እና እሱም ደግሞ ናታኒም ደግሞ ሄዳለሁ የእኔ ጨረቃ እያለቀሰች ነው እየተጨናነቀች ነው ብሎ እወጣለሁ ስል ጽዮን ደግሞ በር ቆለፈችው ማለት ነው። መሄድ አትችልም ወንድሜ፣ የፈለገ ነገር ይምጣ መሄድ አትችልም አለ። ደብቃ ሚስቴክስ ታደረገችለት ለኤፍራታ ማለት ነው ምክንያቱም ናታን እያስቸገረኝ ነው ደውይለት ብላ ጻፈችለት። እሱ ኤፍራታም ደግሞ ትደውልለታለች። ስትደውል እሱ ስልክ አላነሳም። ሄዳለው ብቻ ነው ሄዳለው። ኤፍራታ ተጎዳ ታጎርታለች። እሷ እየተጫወተበት ነው እያለቀሰች ነው ብሎ ሊሄድ ነበርና ግን መጨረሻ ላይ አንሳው በቃ ስታነሳው ትሄዳለው አለችው። አነሳ ሲያነሳ ተመስገን ስትል ፍራታ ማመን አቃተው የኔጨረቃነች የኔ ጨረቃነች ብሎ በቃ ብሎ ጭራሹንም በቃ የሚናገር ነገር ራሱ ጠፋበት ማለት ነው እና በጣም አለቀሰ። የምር የእሷን ድምፅ ስሰማ አለቀሰ ይሄ ሁሉ ጊዜ እሷ ስለ እሷ ሲያስብ፣ ስለ እሷ ሲጨነቅ ለእሷ ተብሎ ስንት ጥቃት እያደረሱበት፣ ኤፍራታም ደግሞ እንደዛ አለቀሰች። በቃ ግን ስልኩ ተዘጋ። ብዙ ማውራት ስለማንችል ብላ ዘጋችው። ግን ስለ ለምን ቤዛ እንዳገባ ተገዶ እንደሆነ ብዙ ነገር ሊነግራት ነበረ። አፈቅርሻ አለው ሌላት ነበረ። ግን ስልክ ዘጋች ኤፍራታ እነሲሙንም ስለምታወጣ ሌላ ሰው እሷ ስትፈልግ ብቻ ነው የምደውለው እንጂ ስልክ ውስጥ አታስቀምጥ። ምክንያቱም በሎኬሽን ጥላት እያገኛታል። ለዛ ነው ኤፍራታ በጥንቃቄ ነው እየተጓዘች አለችው። ጽዮንም እንደዛ። ግን ኤፍ ግን ናታን ገና ነው ገና ነው አልገባውም። እሱ ማን ጥላት እንደሆነ፣ እዛ ቤት ራሱ ጥላት እኮ አለ ሉሊት አለች። እና ጽዮን ደግሞ ስለምታቅ ወንድሙን እያስጠነቀቀችው ነው ካሁኑ በኋላ ኤፍዩን አገኛለው የምትል ከሆነ እኔ ምልክ ብቻ አድርግ አለች። ማለት ነው አሁን ምንም አይልም ይመስላል። እሱ በተፈጥሮ ሰው ማመን እወዳል፣ እና እንደገና ደግሞ ይፋት ፈራ። እነኚህ ሰዎች የምር አቁ ማለት ነው። እስካሁን ኤፍራታ እንዳመለጠች እሱ ግን አስመስሎ ነበረ። ኤፍራታ ከጠፋች ቆይቷል። እሱ ራሱ ፈላልጎ አጥቷል። አሁን እኮ አቅም አጥቷል ግን ናታን ልሻውዶ ነበረ። ጽዮን ባትኖር ናታን ሄዶ ነበረ። በቃ ሄዶ ነበረ። ድጋሜ ይታገት ነበረ። በኤፍራታ በእንትን ቦታ ናታንን ወስድ ነበረ። ያ ጊዜ ደግሞ ኤፍራታ ናታን ለመፈለግ እዛ ስትሄድ ሁለቱም ያግቷቸው ነበረ። እና ጽዮን ናት በጣም ወንድሙን እየረዳችው ያለችው። እና ጽዮን ምክንያቱ ሁሉም ነገር ስለምታውቅ ብቻ እንደዛ አለው። ሉሊት ደግሞ አንድ ነገር ጠየቀች ይፋትም ማለት ነው እኔ እኔ ጋርድ እንድላክልኝ ይፈልጋለሁ እንደገና ደግሞ ኤፍራታ ከምትገለኝ በፊት እኔ ወደ ውጭ ሀገር እጣፋለሁ አለችው ስለዚህ አምስት መቶ ሺህ ያስፈልገኛል ስትለው ይሄ ነገር የምሰጥሽ አንድ ስራ ስትሰሪ ብቻ ነው በጥንቃቄ እሱ ምንድን ነው እነ ናታን ቤት ሄደ እዛ ምን እየሰሩ እንደሆነ እነኚህ ሰዎች እያስመሰሉ ነው ወይስ የእውነቱን ኤፍራታ እንደጠፋች አቁ ይሄንን እንድትጣርልኝ እፈልጋለሁ፣ አለው እና እሷም ደግሞ መጣች። ስትመጣ ጽዮን ጽዮናት እንደ ጽዮን እኮ በጣም ሀይለኛ ሆናለች። እሷም ወንድሞን መከረችው። ወንድሜ እኔ እኔ እኔ እኔ የምልኝ ከሰማይ ኤፍራታን ታገኛታለህ እና ስለዚህ በመስኮት አየችው። መጣች ሉሊት ሉሊት ስትመጣ ተደብቃ ነው ያየችው፣ እና ናታን እንዲያውቅ አልፈለገችም። ምክንያቱም ምናልባት ልናደድባት ይችላል፣ ይሄ ምስጢር ሊወጣ ይችላል ብሎ ነው እናቱ ብላ ነው ወንድሙ ስለምታውቅ ማለት ነው። ጥድቀቅ የለውም እና ብቻ እንደዛ ነው። መጨረሻ ላይ ድራማ እንስራ አለችው ጽዮንም ድራማ ሰሮ ጽዮንና ናታን አውቆ ናታን ወደ እንትን አውቆ አውቃ ቆልፈችበትና ወጣች። እሱም ደግሞ ከቤት ውስጥ እየጮኸ ክፈችልኝ የት ነች ብሎ እየጮኸ ማለት ነው። ሉሊት መጣች እና ናታን እፈልጋለሁ ላስቸኳይ የት ነው ያለ ወንድምሽ ብላ ስጠይቀው ናታን የሆነ ሰው ምን እንደሆነ አላቅም ደውሎለት ሰው ንገላለሁ እያለ ሽጉጥ አውጥቶ እንትን ስል ዘጋውበት። ሰው ከምጎዳ ብላ ዋሽቹ ማለት ነው። ሉሊት ናተን ስለሚያቅ አንድ ላይ ሆኖ አሁን እያስመሰሉ ነው፣ እና ደነገጠችው። ሉሊትም ደነገጠችው። ያብርም አታገኝም። ይሄ ነገርም አይሳካለትም። ካልተሳካለት ደግሞ ይፋት ብሩን አይሰጣትም ማለት ነው። እሷም እዚህ አታመልጥም። ምንም ቢሆን ይሄ ሁሉ ስራ፣ ይሄ ሁሉ ግብ ፉዬ ላይ የሰራችሁ ሴቶቹ ላይ የሰራችሁ ብዙ ነገር ሰርታለችና የእንትን የሰራችሁ ቅጣት ማግኘት አለባት። እና እንደዛ ነው ውዶቼ። ቢኒ ደግሞ ወደ ይፋ ደውለው እባክ እኔን እንደፈለ እንደፈለክ አድርገኝ፣ ግን ናተን እዚህ ውስጥ አታስገባ። ናተን ንጹህ ሰው ነው ናተን ምንም አቅም የሱ ችግርም ብዙ ነውና፣ ተው እነሱን ተው ስለው እንሱማ ናተንማ የኔ ጓደኛዬ ነው፣ ምርጥ ጓደኛዬ እኮ ነው። አንተ ስላልከኝ ልተወው አልችልም፣ ግን ጽዮን ለቢዝነስ እፈልጋታለሁ አለ። እሱም ደሞ እንደ ኤፍራታ አግቶ ልጫወትበት ነው የምፈልገውና ቢኒ በጣም ተበሳጨና ስልክ ዘጋ ማለት ነውና የይፋት መጨረሻ ደርሷል ውዶቼ፣ ወድቋል ማለት ይቻላል። ዝም ብሎ ነው የሚያስመስለው እንጂ ወድቋል እኮ። አሁን ምንም አቅም የለውም። አሁን ምንም አቅም አጥቷል። ሁለቱም ማለት ነው። ሉሊትም በፊት እኔን እኔን እኔን ብላ የምትጮህ አሁን ፍርሃት ውስጥ ነው ያለችው። ይፋትም እንደዛ ፍርሃት ውስጥ ነው ያለው። ዝም ብሎ ነው ወዲነ ወደም ወዘወዘው እንጂ ምንም አደርጋቸው እና አሁን አሁን ነው በቃ የፍርሃታና ሲሆን ከጠነከሩ ተጨማሪ ደግሞ ዳጊ ያለ ቢኒ ያለ ይሄ ሁሉ እናታን አለ አንድ ላይ ከሆኑ ገኒም ደግሞ ካወቀ ገኒ ጠንካራዋ በቃ ያሸንፋሉ ማለት ነው ውዶች። ዳና ሆኖ አመሰግናለሁ። ውድ ቤት ሀረግ ድራማ ምርጥና አስተማሪ ድራማ ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ አባራታቱ። ክፍል 41 እስከ መለቀቀልን እንጠብቃለን። ና ጽዮን በጣም በጣም በጣም ጠንካራ እየሆኑ ነው ከዚህ በላይ ጠንካራ እንዲሆኑ ተስፋ እናደርጋለን።